ዓለም ካሏት ግዙፍ የበይነመረብ ግዛቶች አንዱ የሆነው ሳይበር በየዓመቱ በትሪሊዮን የሚገመት ኪሳራን እያስከተለ ነው። ይህ ግዛት ታዲያ የሚተዳደርበት የራሱ ሕግና ስርዓት ቢኖረውም ከአሰራሩ ባፈነገጠ መልኩ የሚከውኑ አካላት አክሳሪ ጥቃቶችን ይፈጸሙበታል። አሁን ላይ ዓለም ከምትፈተንበት ችግር ውስጥም የሳይበር ጥቃት አንዱ ሆኗል። ኢትዮጵያም ብትሆን ለዚሁ ፈተና ተጋላጭ ከሆነች ውላ አድራለች። ለዚህም በበይነመረብ ደህንነት ክህሎትና ግንዛቤ ማነስ ሳቢያ የግል ጥቅማቸውን መሰረት አድርገው በሚሰነዝሩት ጥቃት ሀገራት፣ ተቋማት፣ ግለሰቦችና የፋይናንስ ተቋማትን ጨምሮ ለችግሩ እንደሚጋለጡ ነው ባለሙያዎች የሚናገሩት። የሀከሮች ወይም ደግሞ እነዚህ ኤፒቲ ወይም አድቫንስድ ፐርሲስተንት ትሬት የሚባሉት የእነሱ ሞቲቭ ነው። አንዳንዱ ደግሞ ስቴት ስፖንሰርድም ሊሆን ይችላል። በአገር ደረጃ ደግሞ ሰዎች ወይም አገሮች ሊያጠቁን ይችላሉ ማለት ነው። ስለዚህ ሳይበር ሴኪሪቲ ሼርድ ሪስፖንሲቢሊቲ ይባላል ማለት ነው። የሁላችንም አንዱ ላይ ወይም አይቲ ላይ ወይ የተለያየ ሴክተር ላይ ፊንገር ፖይንት የምናደረግበት አለም አደ ኢንዲቪጁዋል ሌቨል እንደ ዜጋ እንደ ማህበረሰብ መጠንቀቅ ያለብን ነገር ነው ማለት ነው ስለዚህ የተለያየ ሞቲቭ አላቸው ሀከሮች አንዳንዱ ምናልባት ፋይናንሻል ጌን ሊኖር ይፈልጋል አንዳንዱ ደግሞ ሬፕቲሽናል ዳሜጅ ሊያመጣ የሚፈልግ ስለሚሆን ከዛ አንጻር የሳይበር ጥቃቱ ሁሌም እየጨመረ ነው የሚሄደው ለምን መሰለህ በይነመረብን ብዙ በተጠቀምበት ቴክኖሎጂው ጋር በተሳሰር ቁጥር ጥቃቱ ያን ያህል አብሮ ይጨምራል። በተግበሪያዎች ላይ ያለ ዓለም አቀፍ ግንኙነት ሲጨምር ይህን አብሮ ማሰብ ያስፈልጋል። ምክንያቱም ያን ጊዜ ነው ለሃከሮች እድል የምትሰጣቸው። ሰዎች ግን ይህን አያስቡም። ከዚያም ሲጋለጡ ታያለ። ሌላም ሀገራትና የፋይናንስ ተቋማትን ቢሆኑ በዚሁ ምክንያትና ባላቸው ግንኙነት ልክ ነው የሚጠቁት። እዛ ላይ ደግሞ ያሉ ጥፋቶች አሉ። በብዙ ትሬት አክተሮች ይኖራሉ። የተለያየ ፍላጎት ያላቸው ከተለያየ ከፋይናንሻል ኢንስቲትዩሽን የፋይናንሻል ፍላጎት የብር ፍላጎት ያላቸው አሉ። የፖለቲካል አይዲያሎች አሉ። ስቴት ስፖንሰርድ የሚባለው ደግሞ በአገር ደረጃ ሌላ አገርን ኢንፎርሜሽን ለመውሰድ ያንን ኢንፎርሜሽን ተጠቅሞ የተለያዩ ዲሲዥን ለመውሰድ የሚደረጉ የተለያዩ አላማ ያላቸው እንቅስቃሴዎች አሉ። ዲጂታል ፕሬዘንሳችን ደግሞ ሲጨምር እነኚህ ነገሮች መጠበቅ አለባቸው። ለዚህም እንደ አለም እያደገ ያለው የዲጂታላይዜሽን ንቅናቄ የጥቃቱ ስጋት እንዲጨምር አድርጎታል ይላሉ። እጅግ በጣም ትልቅ የሆነ የዲጂታላይዜሽን እድገት አለ። ስለዚህ በዚህ አይነት እድገት ውስጥ ስንሄድ ሁሉም ጊዜ ናቹራል ነው፣ የሳይበር ጥቃትም ስጋትም እየጨመረ ነው የሚሄደው። ለምንድን ነው ይሄ የሚሆነው? ለጥቃት ሊያጋልጡ የሚችሉ ቀዳዳዎች እየጨመሩ ስለሚሄዱ ማለት ነው። ሰርቪሱ እየጨመረ ሲሄድ ዲጂታል ሰርቪሱ ዲጂታል ቴክኖሎጂው በስፋት ማህበረሰቡ እየተገለገለ ሲሄድ ለጥቃት ሊያጋልጡ የሚችሉ ቀዳዳዎችም በዛው ልክ እየጨመሩ ይሄዳሉ ቴክኒካሊ አታክ ሰርፌስ ይባላል አታክ ሰርፌስ እየጨመረ ስለሚሄድ ናቹራሊ ጥቃቱ ይጨምራል ማለት ነው ይሁን እንጂ በይነመረብን በንቃተ ልናና በቴክኖሎጂ ማጠናከር ያስፈልጋል የሚሉት ዳይሬክተሩ ሁሉም የዘርፉ ተዋናዮች ልብ ሊሉና ሊታጠቁት ይገባል ነው የሚሉት ቴክኖሎጂው ጋር እኩል ሰኪሪቲውም ትኩረት እየተሰጠው ነው ስለዚህ ያንን ደግሞ በቴክኖሎጂ ማጠናከር ያስፈልጋል። ሰኪሪቲ በንቃተ ህሊና፣ ሰኪሪቲ እንደገና በቴክኖሎጂ ሰኪሪቲ ማስጠበቅ የሚያስችሉ ቴክኖሎጂዎች አሉ። እነዛን ደግሞ በተገቢው ሁኔታ አንድ ተቋም ሲስተሙን ወደ አይቲ ሲያሳድግ፣ ዲጂታል ሲያደርግ ሰኪሪቲንም አብሮ ማሰብ አለበት ማለት ነው። አብሮ ማሰብ መተግበር አለበት። ይሄ ሁለተኛው ፒላር ነው። ዳይሬክተሩ አክለው ባለፉት ቅርብ ዓመታት እንደ ሀገር የዘርፉ ተቋማት ላይ የሚደርስባቸውን ጥቃት ለመቀነስ የኢትዮጵያ ኢንፎርሜሽን መረብ ደህንነትና አስተዳደር ችግሩን በኦዲት እየሰራ እንደሆነ አንስተዋል። በዚህም ችግሩን ለመቀነስ አመታዊ የጥቃት ዳሳ ጥናት በመስራት አዲስ ሲስተም እየበለጸገ እንደሚገኝ ነው የጠቆሙት። ዳታቤዝ ክምችት ባለ ቁጥር ትሬቶችን የመከላከል አቅም ይጨምራል። እነዚህ ሁሉም ተቋማት ሲተባበሩ ከሁሉም ያሉ ትሬቶች ዳታቤዝ ላይ ስለሚከማች የጋራ አረዳድ ይኖራቸዋል። ከኛ ከውስጥ ብቻ ሳይሆን ከውጭም ደግሞ ከትላልቅ ተቋማት ከትላልቅ አገሮችም ትብብር ስላለ ትሬት ዳታ ቤሱን ማቹር እያደረግን በዛ መሰረት አጠቃላይ የሳይበር መሰረተ ልማቶቻችን ላይ ጥቃት እንዳይደርስ ኦዲት የማድረግ በሪኩዌስት ብቻ ሳይሆን ከርቀትም ሆነን ኦዲት ለማድረግ ከዛ በኋላ ደግሞ የሚገኘው ዳታ በአመትም በስድስት ወርም አናላይዝ እየተደረገ ለፖሊሲ ግብአት ምን አይነት ጥቃቶች በአመት ውስጥ እየደረሱ ነው፣ ምን አይነት ክፍተቶች ነበሩ ተቋማት ላይ የሚባለው መረጃ አናላይዞ ነው። ከሲስተሙ ይወጣና፣ ለፖሊሲም ግብዓት ይሆናል፣ አሰራርም ለማሻሻል ግብዓት ይሆናል እና ትልቅ ሲስተም ነው። የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ተሳታፊ የነበሩ የዘርፉ ባለሙያዎች በበኩላቸው ኢትዮጵያ እንደ ሀገር በቴክኖሎጂ ዘርፍ ችግሩን ለመቋቋምና ግንዛቤን ለመፍጠር እየሰራች ያለውን ስራ አድንቀዋል። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። ነገር ግን ወጣቶች በርካታ የቴክኖሎጂ ውጤቶችን ይዘው መጥተዋል። ይህ የሚያሳየው ያለውን አቅምና ቁርጠኝነት እንዲሁም ሀገሪቱ በቴክኖሎጂ ሽግግር ላይ የሰጠችውን ትኩረት ነው። ጠቅላይ ሚኒስትር አብይ አህመድ ስለ ሰው ሰራሽ አስተውሎት ያሉትን ሰምቻለሁ። ይህም ሀገሪቱ ለእንዲህ አይነት ችግሮች ጥሩ የሚባል መንገድ ላይ እንዳለች ነው ይገባኝ። እንደ ሀገርም እንደ ተለያዩ ፕራይቬት ተቋማትም የሳይበር ሴኩሪቲ ትልቅ አጀንዳ ሆኖ በተለያዩ ዌቢናሮች ላይ በተለያዩ ኮንፈረንሶች ላይ እያየን ነው ያ ደግሞ ለሁላችንም ጠቃሚ ነው።